ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዘናካዊ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች፣ ህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር። አሁን ይሄ የፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል። መጨረሻ ላይ ነው አስተዳደር ይዘን እንግባ በሚል ጭቅጭቅ። ተፈናቃያችን እድሜ ልክ ማረር የለበትም። የመጀመሪያ የነበረው አሬንጅመንት በጣም ማለት በአንደር ሰርክምስታንስስ ፈጥነን ብንመልስ ኖሮ 2015 ላይ ብንመልስ ኖሮ ምርጫ ይደረጋል። ምርጫ ከደረገ በኋላ የሚቋቋመው አስተዳደር የኔ እምነት የእኛ እምነት ጠንካራ ፖዚሽን የጊዜያዊ አስተዳደሩ አካል መሆን አለበት የሚል ነው። በሌላ በኩል አይ ፌዴራል እያስተዳደረው ቢቆይና ሪፈረንደም ቢደረግ ይላል። ሪፈረንደም እኔ አልቀበልም ሪፈረንደም፣ ምክንያቱም ጊዜው አስተዳደር እየመራው የሚደረግ ሪፈረንደም የሚል አቋም ያዘ። አቋማችን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተስብ ተግባባል። ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም፣ አድዋም፣ አድግራትም፣ ሽረም መደረግ አለበት የሚል አቋም አለኝ። ምክንያቱም የቆየ አስተዳደሩን ፈትሾ ህዝቡን የሚመስል መምረጥ መቻሉ ምንም ኃጢአት አለው ያለም ነው በዚህ ሰበብ 2015ን አሳልፈን 2016 ሪቫይዝ ያደረግነውን አሰራር ተከትለን ይህንንም ይሄ ሀይል አባከነ። ግን ፌደራል መንግስቱ አገልግሎቶችን ከመመለስ አንፃር ምናምን የሰራቸው ሚሊዮን ነገሮች አሉ። እነዚህ ነገሮች ማጉላት ለእኔ በጣም የሚያሳምመኝን ነገር የሚያኮስ ስለሚመስለኝ ነው። ኔገቲቭ ላይ ማተኮር የፈለግኩት ማለት ስለ ራስህ አስተዳደር ሪፖርት ስታቀርብ የምታወጣው ነገር አለ ባይዘው መጀመሪያ የተባለው ብዙ ነገሮች የተሰሩ ስራዎች ይሄን ነው ብለ መዘርዘር እንችል ነበረ፣ ግን ያልተሰራው በተለይ ተፈናቃዮች ጋር ተያዘው ያልተሰራው ኢዝ የበለጠ የሚያሳምመው። ስለዚህ ከዚህ አንጻር ነው እነዚህ ሰዎች መመለስ፣ አሁን አሁን ምን ምን ተረት ተጀምሯል። በግላቸው መመለሳቸው ስለማይቀር የሆነ አደጋ ከገጠማቸው እርምጃ ነው ስላለን የሚፎካሉ ይቻሉ። ለምን ነው ወደዛ እርምጃ ምን ሄደው ለምን አደጋ ይፈጠራል? መጀመሪያ በጋራ ሆነን ማለት ተስማምተን ነበር። አሁን ምነግርህ መጨረሻ ላይ ምሳሌ አፈጻጸሙን በሚመለከት አሁን ያለው የኢንተሪም አድሚኒስትሬሽን ኃላፊ የእኔ ምክትል በነበረበት ሰዓት ሳይቀር ተግባብተን የመጨረሻው አፈጻጸም ላይ ኦልሞስት ነው። ኢሹዎች ሊኖር ይችላሉ። አንድ ፐርሰንት የሚባል ደረጃ ስማምተን ነበር። ለምን አልተፈጸመም? ፌዴራል መንግስት ላይ የማፈጥበት ጊዜ አክትሟል ነው የሚል ፓስት ላይ የሰራቸውን ስራዎች አሁንም አሻጥሮች ካሉት ኦኬ መባል ባለባቸው እንላለን። በተግባር ግን ይሄንም ፈጽም ብለን ተግባብተን ያልተፈጸመበት ነው አሁን ይህ የጎል ፖስቱ እየተቀየረ እየተቀየረ አሁን ሆን ጀምሯል። የእንትን እውቅና ካልሰጠህኝ ይህን አደርጋለሁ የእንትን እውቅና ካልሰጠኝ ገሌጋ ሰራለሁ ይህን ካለ ወደዚህ ነው የተወረደው። ለእኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅመም ለምኝም ጸልዬም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመር ናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው እሱ